ሰላም ጥና ስጥልኝ ውድ የላይ ፕሮፐርቲ ተከታታዮች፣ ዛሬ በእናንተው ጥያቄ መሰረት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ የባንክ ብድር እዳ እየተመቻቸለት እጅግ በጣም ሌግጀሪ ሆኖ እየተሰራ ቤት ይዘን መተናል። ውድ የላይ ፕሮፐርቲ ቤተሰቦች እንግዲህ ይሄ ቤት እጅግ በጣም ቆንጆና ዘመናዊ ሆኖ ከተሰሩት ቤቶች መካከል አንዱ ነው። ሶስት መቶ ካሬ ላይ የተሰራ ጂ ፕላስ ቱ እጅግ ዘመናዊ ሆኖ የተሰራ ቤት ነው። ውድ የላይ ፕሮፐርቲ ቤተሰቦች እንግዲህ በብዙዎቻችሁ ጥያቄ መሰረት የባንክ ዕዳ የተመቻቸለት ቆንጆና ሌግዠሪ የሆኑ ቤት ይዘንላችሁ መጥተናል። እንግዲህ ውድ ተመልካቾቻችን ይህ ቤት በአያት አካባቢ ይገኛል። ሶስት መቶ ካሬ ላይ እየተሰራ እጅግ በጣም ግዙፍ የሆነ ቤት ነው። ቤቱ እያረፈበት ሁለት መቶ ካሬ ላይ ነው። መቶ ካሬ ግቢ ነው ማለት ነው። ስድስት እስከ ሰባት መኪና ማቆም የሚችል ፓርኪንግ ያለው ሲሆን ወደ ውስጥ ገባ ስንል ደግሞ እጅግ በጣም ግዙፍ የሆነው ሳሎን እናገኛለን። እንደሚታዩት ግቢው በግሪን የተሸፈነ ሲሆን እጅግ እጅግ በጣም ቆንጆ ሆኖ ከተሰሩት ቤቶች መካከል ይሄኛው ቤት አንዱ ነው። ውድ የላይ ፕሮፐርቲ ቤተሰቦች እንደሚታዩት የላይቲንግ ሲስተም አገጣጠም እጅግ በጣም ዘመናዊ ያሰኛል። እንደሚታዩት ኦፕን ኪችን እጅግ በጣም ግዙፍ ሆኖ ኦፕን ኪችን አለው። በጣም ቆንጆ ሆኖ የተሰራ ኦፕን ኪችን አለው። እንግዲህ ውድ ተመልካቾቻችን ይሄ ቤት በአጠቃላይ አስር መኝታ ቤቶች አሉት። አስሩ መኝታ ቤቶች ላይ ሻወር ሽንት ቤትና ቁም ሳጥን አለው። እጅግ በጣም ዘመናዊ የሆኑ ሀምቦሎች የተገጠሙለት ቆንጆና ዘመናዊ ቤት ነው። ውድ ተመልካቾቻችን፣ እንግዲህ የተገጠሙለት ሀምቦሎች ዘመናዊ ናቸው። እንደዚሁም የፊት መስታወቶች እጅግ በጣም በዘመናዊ ሁኔታ የተገጠመለት በጣም ቆንጆ ቤት ነው። እንግዲህ የተጠቀሙበት ማቴሪያል ዘመናዊ ያሰኘዋል። የውጭ ሴራሚክ የተጠቀሙበት ሲሆን፣ እንደዚሁም የአልሙኒየም ስራዎች፣ የእንጨት የበሮችን አሰራር እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰሩ ቤት ነው። ውድ የላይ ፕሮፐርቲ ቤተሰቦች ከያንዳንዱ ሻውር ሽንት ቤት አለ ከእያንዳንዱ መኝታ ቤት ውስጥ እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች የዚህ ቤት ዋጋም ተቆርጦለታል፣ የዚህ ቤት ዋጋም ተቆርጦለታል። በባንክ ብድር እየተመቻቸለት እጅግ ቆንጆና ዘመናዊ ሆኖ ቤት ነው። የዚህ ቤት ዋጋ 60 ሚሊዮን ብር ጥሪ ነው። ውድ ተመልካቾቻችን ድርድር አለው። ሃምሳ አራት ሚሊዮን ብር የባንክ ብድር የተመቻቸለት ቆንጆ የሆነ ቤት ነው እንግዲህ ውድ ተመልካቾቻችን 54 የባንክ ብድር እዳው ሙሉ በሙሉ ወደ ሚገዛ ሰው ይዞራል ማለት ነው። ስድስቱ ካሽ መደራደራ ነች እንግዲህ ስድስቱ ካሽ ይፈልጋሉ ማለት ነው። በዚሁም ድርድር አለው እጅግ እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው እንግዲህ ጂ ፕላስ ቱ አፍተር ትራስ የሆነው የቡና መጠጫ ለብቻ ያለው ሁለተኛ ፎቅ ላይ ማስተር ቢድሮሙ እጅግ በጣም ጉዙብ የሆነ ነው እንግዲህ በቁም ሳጥን ያበደው እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን እንግዲህ ላይ ፕሮፐርቲ በየቀኑ ማታ ሶስት ሰዓት አዳዲስ ነገሮችን ይዞ ይመጣል። እናንተም ቻናላችን ሰብስክራይብ አድርጋችሁ ሁሌ ማታ ማታ ሶስት ሰዓት እንግዲህ እንዲጠብቁን ላይ ፕሮፐርቲ በዚሁ ይጋብዛችኋል። አዲስ ነገር ሁሌ ማታ ማታ ሶስት ሰዓት በላይ ፕሮፐርቲ ስለ ቤት መረጃ ይቀርብላችኋል። ዲ ይህንና ይሄን የመሳሰሉት ቤቶችን በየቀኑ ሶስት ሰዓት ላይ በላይ ፕሮፐርቲ ማድ ይቀርብላችኋል ማለት ነው። ውድ ተመልካቾቻችን ይህ ቤት ባንክ ኢዳ እየተመቻቸለት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። የሚገኙም በአያት አካባቢ ነው። ሶስት መቶ ካሬ ላይ የተሰራ ቤት ነው። እንግዲህ ስለዚህ ቤት ሄናል ብለነዋል። ውድ ተመልካቾቻችን በሚቀጥሎ የሚቀርብላችሁ ደግሞ አምስት መቶ ካሬ ላይ የተሰራ እጅግ በጣም ጉዙ የሆነ ቤት ነው ሰሚት ፊጀል ቤት ፍርድ ቤት ጀርባ ላይ የሚገኝ እጅግ በጣም ቆንጆ ሆኖ የተሰራ ቤት። ይህ ቤት ደግሞ የሚገኘው በሰሜት ፍርድ ቤት ጀርባ አካባቢ ነው። የተሰራው አምስት መቶ ካሬ ላይ ነው። እንግዲህ ግቢው አንድ አምስት መኪና ማቆም የሚችል ፓርኪንግ አለው። እንግዲህ ይህ ቤት በአጠቃላይ አስራ አንድ መኝታ ቤቶች አሉት። የተወሰነ ክላሶች ሲቀሩት ሌሎቹ ሻወር፣ ሽንት ቤትና ቁምሳጥን አለው። በጥቅሉ ግቢው ግሪን የተሰራ ላት፣ እጅግ በጣም ቆንጆ ግሪን አላት። ግቢው በጣም ሰፋ ብሎ የተሰራ ነው። እንግዲህ ውድ ተመልካቾቻችን ይሄ ቤት ደግሞ ለሽያጭ ቀርበዋል። እጅግ በጣም በቅናሽ ዋጋ ለሽያጭ የቀረቡት ቤቶች መካከል ይሄኛውም ደግሞ አንደኛው ነው። እጅግ በጣም ለመኪና ፓርኪንግ የተመቻቸለት ቆንጆ ሆኖ የተሰራ ቤት ነው። አምስት መቶ ካሬ ላይ የተሰራ ቤት ነው። እንግዲህ ይሄ ቤት በጣም በቅናሽ ዋጋ ከሚሸጡት ቤቶች መካከል ይሄኛው ቤት ደግሞ አንዱ ነው። አምስት መቶ ካሬ ላይ የተሰራ ጂፕላስቱ ሌላው ጊዜ መቶ አምሳ ሚሊዮን ሲጠራ የነበረው ይሄ ቤት ግን አሁን በመቶ አስራ አምስት ሚሊዮን ብር ብቻ ይሸጣል። ውድ ተመልካቾቻችን እንደሚታየው ሰርቢሱ ብቻ እጅግ በጣም ቆንጆ ሆኖ የተሰራ እንደው ሰርቢሱ ብቻ አምስት መኝታ ቤቶች አሉት። ዋና ላይ አስራ አንድ መኝታ በጣም በመኝታ ያበደው፣ በመኝታ በጣም በጣም ቆንጆ የሆነው ቤት ነው እንግዲህ ላይ ፕሮፐርቲ በየቀኑ ና በየጊዜው አዳዲስ ነገሮችን ይዞላችሁ ይመጣል። እናንተም ደግሞ ቻናላችን ሰብስክራይብ አርጋችሁ እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። ውድ ተመልካቾቻችን፣ እንግዲህ እንደሚታዩት ሳሎኑ ይሄን ይመስላል። እጅግ በጣም ቆንጆ ሆኖ የተሰራ ሳሎን አለው። እዚው ኦፕን ኪችን ይገኛል ኦፕን ክችኑም ይሄን ይመስላል። በጣም ቆንጆ ሆኖ የተሰራ ነው። ቆንጆ ሆኖ የተሰራ ነው። በዚህ በኩል ደግሞ ወደ ሰርቪስ የሚወስድ በር አለው። በጣም ቆንጆ ሆኖ የተሰራ ነው። እንግዲህ ውድ ተመልካቾቻችን እንግዲህ ውድ ተመልካቾቻችን ላይ ፕሮፐርቲ በየቀኑ ማታ ሶስት ሰዓት አዳዲስ ነገሮችን ይዞላችሁ ይመጣል። እናንተም ደግሞ እንድትከታተሉ በዚሁ ይጋብዛቸዋል። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩት በተለይ በአያት አካባቢ አያት ዞን ውስጥ ቆንጆ ቆንጆ ለመኖራ የሚሆኑ ቤቶች አሉ። አያት ኮምፓውንድ እጅግ በጣም ዘመናዊ ቤት ይገኙበታል። ስለዚህ ውድ ተመልካቾቻችን እጅግ በጣም ቆንጆና ሰፋ ያለ ካሬ ላይ የተሰራ ቤት ከፈለጋችሁ ላይ ፕሮፐርቲ መከተል ምርጫችሁ እንዲሆን በዚሁ ይመኝላችኋለሁ። ስለዚህ ሁሌማታ ሶስት ሰዓት ላይ ፕሮፐርቲ